በስማቦ ወልዶ መንፈስ ቅዱስ አዱ አምላክ አማሰሩ ለሚያዚያ በዛት ይለት አይረፈ አብ ቅዱስ ይሳቅረዱ ለአብ አብይ አባእ ብሎ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ያዚያ ስር በዚች ቀን የታላቅ አባቴ ያባ እብሎ ረድ ቅዱስ ይሳቅ አረፈ። ይህም ቅዱስ ይህን ዓለም ተድላ ደስታውን ምቾቱን ጣይሙን ትቶ ወደ አስኬትስ ገዳም ወጥቶ መነኮሰ። ለአባ ብሎ ምረድ ሆኖ ሃያ አምስት ዓመት ሲያገለግለው ኖረ። ስጋውም እስኪ ደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባህሪው ተቀንቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታና ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም ሁለት እጆቹ የውሃሊት ታስረው ራሱን አዘንብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚች ዕለት ከሰው ወገንዝ ከማንም ጋራ አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋራ መነጋገር ከሚፈልግ ሰው ጋራ ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። እረፍቱ በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎትም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋራ ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔር ደስታ ባሰኘው ጊዜ ጌታችንም ከዚህ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱም ከእኛ ጋር ለዘለዓለሙ ትኑር አሜን። ሰላም ለይስሐቅ መፍቀር የጽሙና ወጸሎት ፈበየብልው አሃው ትነጽፍ ለምንት እምተራክቦ አሃወ ዘበበበ ኩሉ ዕለት ይክልኑ ይብልኦሙ አብ ርሆ ግሩም ጽልመት ማይከል ንፋስ ቀውይሞ ማኅቶት። በዚችም ዕለት ከአባቶች ሊቃነ ጳጳሳት ሰባት ሰባኛ የሆነ እስክንድሪያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ የምስር አገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብፅ ባለች በቅዱስ መርቆሬዎስ ቤተ ክርስቲያን ዲቁና ተሾመ። አዋቂና ጥበበኛም ስለሆነ ጸሐፊ ሆኖ ብዙዎችን መጻሕፍቶች ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበር። አረጋውያን መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው ለዚች ለከበረች ሊቀጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታይሮይግ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱንና ኤጲስቆጶሳትንም በዚህ ወደው ተስማሙ። ከአመተ ሰማይታትን በስምንት መቶ አመት የካቲት ሀያ አንድ ቀን ይዘው ሊቀጳጳስና ሾሙት። ወደ አስቄጥስ ገዳምን በሄደ ጊዜ መታመንን ጨመረ። ይህችን በባስሊዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከተስቤቱ ተጨመረ ብሎ እንዲህ እንዳያስብ መነኮሳቱ ስለ ፈሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይቺ ቃል ከሚከተላት ያለ መለያየት ያለ መጨመርና ያለ መደባለቅ ከሚለው ጋራ ተሰራች። በበጎ አቀባበልም የተቀበሏት ተቀብለዋት እስከዝች ቀን ጸንታ ኖረች። በሹመቱ ወራትም ብዙዎች በጎ ስራዎች ተሰሩ። ሙታንን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛ ምቁባቶች በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ስራዎች የህግና የስርዓት መጽሐፍን ደረሰ። ከቤተ ክርስቲያን መጻሕፍትን ብዙዎችን ተረጎመ። በዘመኑም 53 የቢጾቦሳትና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳ አልተቀበለም። የግብፅ ንጉሥም በግብ ከእርሱ ገንዘብ ሽቶ አሰቃየው እንዲጠባበቁትም ሰላዮችን በላዩ አኖረ። ጸሐፊዎችና ሹሞች ከህዝቡም ታላላቆች ከህዝቡም ሆነ ከአብያተ ክርስቲያናት ወይም ከገበሬዎች ምንም ምን እንዳልወሰደ ባወቀ ጊዜ፣ ስለዚህ ሰዎች መቶ የወርቅ ዲናር ሰብስበው ስለ እርሱ ለንጉሱ ሰጡት። የእረፍቱም ጊዜ ሲቀርብ እግዚአብሔር ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳትም ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም ወንጌሎችን መስቀሎችንና ማይጠንቶችን በእጆቻቸው ይዘዋል። እንዲህም አሉት እኛ ልንጎበኝ መጣን። ከአመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከእኛ ጋር እንወስድሃለን። መነቃም ጊዜ ከእርሱ ዘንድ ላሉ መነኮሳትና ኤጲስቆጶሳት ከካህናትም እንዴት እንዳየ ነገራቸው። ከደዌውም ዳነ። ከአመት ፍጻሜም በኋላ ጥቂት ታመማ። አስቀድመው ወደ እርሱ መጥተው የነበሩትን ካህናትና መነኮሳት ደግሞ አያቸው። ሰላምታም ሰጡት፣ ከእርሳቸውም ጋራ ደስ አለው። በዚያም ጊዜ ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊ ማርቆስ ወንበር አስራ አራት ዓመት ከኖረ በኋላ ነው። ደግሞ በዚህ መጽሐፍ ውስጥ ማን እንደ ጻፈው ያልታወቀ ጽሑፍ እናገኛለን። እንዲህም ይላል፣ በዚህ አባት በአባ ገብርኤል ዘመን በቅዱስ አርቤ ዘመነ መንግሥት አባ ሚካኤልም ለኢትዮጵያ ጳጳስ ሆኖ በነበረበት ጊዜ የኢትዮጵያ ንጉሥ አርቤ ለኢትዮጵያ አገሮች ኤጲስ ቆጶሳትን ይሾም ዘንድ አባ ሚካኤልን አዘዘው። አባ ሚካኤልም ያለ ሊቀ ጳጳሳቱ ትእዛዝ ሌሎች ኤጲስ ቆጶሳትን መሾም አልችልም ብሎ ለንጉሡ መለሰለት። ስለዚህም የኢትዮጵያ ንጉሥ ወደ አባ ገብርኤልና ወደ ግብፅ ንጉሥ እየለመነና እየማለደ ንጉሡ አባ ገብርኤልን እንዲያዝለት አባ ገብርኤልም ለአባ ሚካኤል እንዲፈቅድለትና በተጨማሪ ሌሎች ኤጲስቆጶሳትን አስቀድሞ በሾሟቸው ላይ እንዲሾም እንዲህ መልእክትን ላከ። የግብፅ ንጉሥም የኢትዮጵያን ንጉሥ ፈቃዱን ሁሉ ይፈጽምለት ዘንድ አባ ሚካኤል እንዲፈቅድለት አባ ገብርኤልን አዘዘው። ከዚህ በኋላ መኳንንቱ ወደ ግብፅ ንጉሥ ዘንድ ገብተው እንዲህ አሉት፤ በኢትዮጵያ አገር ኤጲስ ቆጶሳት ቢበዙ ደፍረው ጳጳሳትን ይሾማሉ። ከዚያ በኋላ ከቶ ወደ እኛ አይመጡም። ንጉሡ ይህን በሰማ ጊዜ ይህን አባት አባ ገብርኤልን እንዲህ አዘዘው፣ ከእንግዲህ በኢትዮጵያ አገር ኤጲስቆጶሳትን እንዳይሾሙ ለኢትዮጵያ ንጉሥ የውግዘት ደብዳቤ ላክ ላክ። ሊቀባባሳቱም የግብፅ ንጉሥ እንዳዘዘው ላክ የውግዘት ደብዳቤም ወደ ኢትዮጵያ ንጉሥ ደርሳ በተነበበች ጊዜ የንጉሥ አደራሽ ተቃጠለ። በኢትዮጵያ አገርም ረሃብና ቸነፈር ሆነ፣ ዝናብም ተከለከለ፣ ችግርም ሆነ። የኢትዮጵያ ንጉሥ የእግዚአብሔርን ትእዛዝ ተላልፏልና። ከዚህ በኋላ የኢትዮጵያ ንጉሥ ተመልሶ ተጸጸተ። ወደ ግብፅ ንጉስም ይህን አባት አባ ገብርኤልን እንዲያዘዝለትና ከውግዘቱ ይፈታው ዘንድ እየለመነ መልእክትን ላከ። የግብጽ ንጉስም አዘዘለት። አባ ገብርኤልም የመፈቻና የቡራኪ የደብዳቤ ኢትዮጵያውያንን ሁሉ እየባረከ ወደ ኢትዮጵያ ንጉስ ላከ። ይቺ የከበረች ደብዳቤ ወደ ኢትዮጵያ አገር ይደርሳ በተነበበች ጊዜ እግዚአብሔር መዓቱን ከለያቸው አርቆ ይቅርታውን ሰጣቸው፣ ዝናምም ወረደላቸው፣ ቸነፈሩን ተወግዶ ታላቅ ደስታ ሆነ። ይህም በዘመኑ ሆነ። የእግዚአብሔር ምስጋና ይሁን በላያችንም ቸርነቱና ይቅርታው ለዘላለሙ ይደረግልን አሜን። ሰላም እብል ለብእሲ በትሪያርክ ወልደታይሮክ እንተተጸዋ ስሙ በስመ ገብርኤል ላይ ካአህዳ በጸለቶ በቃለ ጽድቁ ቡሩክ በቤራግ አዚዝ ዘኮነ ምንዳቤ ወሀውክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ አስራ አንድ በዚች ዕለት የከበረች እና የነጻች እመ ምኔት ታወድራ አረፈች። በዚችም ቀን የጋዛ የኤጲስቆጶስ የዮሐንስ መታሰቢያው ነው። ዛቅረብ ኩማ ይሌታ ዘኪራ የላፈምን ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴት የመጽሐፈን ተረሰይ ከእግዚኦ ጸዲቀ መበለቱ ኩፈምላ ውላን ዘተርፈ ነቢያት ቅዱሳን ኖርያት ሰባኪያን ሰማይቶ ጻድቃን

በጸሎተም ማርያም አራቂ ተኩሉም ባይ ስውሬ ማህረነ ኢየሱስ ክርስቶስ በስማ በወሎ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም በስላሴ ስም ሰይጣን ሆይ እክዳ አለሁ አወግዛ አለሁ፣ ከክፉ ጥፋትም ከጣወት ሁሉ ከጥንቆላም ሁሉ አወግዛ አለሁ። አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም በከበረች በስላሴ ስም በመስቀል ምልክት ሰይጣን አወግዛ አለሁ። አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም አምናለሁ፣ በስላሴ አንድነትና ሶስትነት አምናለሁ። አንድ አምላክ በሚሆን በአብ በወል መንፈስ ቅዱስ ስም አወግዛለሁ በጲላጦስ አደባባይ ሰማየት በሆነ ሞቶ በተነሳ በአባቱ ሪና ባለ በኢየሱስ ክርስቶስ አወግዛለሁ በነቢያት የተነገረ በሐዋርያት ላይ የወረደው ጥበብን ያስተማራቸው በየሀገራቸው በየቋንቋቸው መተርጉማን የሆኑ ዘንድ የዚህን ዓለም ጥበብ የነገራቸው ለዘላለሙ የማትጠፋ ሃይማኖት የወሰነና የደነገጉ ሃይማኖታቸው የቀና 318 ሊቃውንትን የሰበከላቸው በአራቱ ወንበር ሆነው በወንጌል ቃል አንድ ሆነው ህዝቡን ይጠብቁ ዘንድ ለወንጌላውያን ያስተምራቸዋል ያስተማራቸው ዮሐንስ በዓይኑ እያየ በእርግባ አምሳል በዮርዳኖስ የወረደው በእርሱ ላይ በእርግብ አምሳል ሲወርድ እርሱ መንፈስ ቅዱስ እንደተናገረ እኔ የወደድኩት የመረጥኩት ልጄ ይህ ነው ብሎ አብ የመሰከረለት ከዚህ በኋላ ሰይጣን የፈተነው ተሸንፎ የተወው ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ እንዳለ አይጎዳችሁም ብሎ ለሐዋርያት ባላቸው ቃል ሰይጣን ሆይ አወግዝሃለሁ። ድውያንን ፈወሱ፣ ለምጻሞችን ማነጹ፣ አጋንንትን አወጡ፣ የሰይጣን ኃይል ሁሉ ድል ንሱ ብሎ ለሐዋርያት በነገራቸው በዚች ቃል ሰይጣን አወግዝሃለሁ በርቶሎሚዎስ ስራቸውን መርምሮ ሰይጣንን እንዳሰራቸው እንደረገጣቸው እንደዚሁም ከባህሪ ከነፍሴና ከስጋዬ ይፈሩ አይቅረቡ። መንፈስ ርኩስ ዝም ብለህ ውጣ ብሎ አለ አጋንንት በነገራቸው ቃል ሰይጣን አወግዛለሁ የኔን ነብስና ስጋ እንዳትዳስሱ አወግዛቸዋለሁ ትንቢታቸው በደረሰላቸው በአስራአምስቱ ነቢያት ሰይጣን አወግዛለሁ ከአምስት መቶ ወንድሞች ጋር አንድ ሆነ የወንጌልን ቃል በሰበኩ በአስራ ሁለቱ ሐዋርያት ሰይጣን አወግዛለሁ በሲኖዶስ ስርዓት በተሰበሰቡ ሊቃ ነጳጳሳት ቀሳውስ ዲያቆናት ካህናት ሃይማኖታቸው በቀናች በሶስት መቶ አስራ ስምንቱ ሊቃውን ሰይጣን አወግዛለሁ በአራቱ ወንጌላውያን በማቴዎስ በማርቆስ በሉቃስ በዮሐንስ ከአርባይቱ እንስሳ ጋር አንድ በሆኑ ፊታቸው የሰው የአንበሳ የላም የንስር መልክ ያላቸው ሁለመናቸው ኃይልን በተሞሉ በእነዚህ ሰይጣን አዋግዛለሁ። አገራቸው በእምነት በወረሱ በሶስቱ አባቶች በአብርሃም በይስሐቅ በያይቆብ ሰይጣን አዋግዛለሁ። ዳግመኛ ምድርን በንፍር ውሃ እንዲያጠፉት ከጌታ ጋር ቃል ኪዳን ባደረገ በእኖ ሰይጣን አዋግዛለሁ። የኦሪት ሕግ የእግዚአብሔር ሕግ በድንጋይ ጽላት በተቀመጡ ካህናት በሙሴና በአሮን ሰይጣን አዋግዛለሁ። እስራኤላውያን ምድረ ርስትን ያሻገራቸው የናዝሬቱ ክርስቶስ ስሙን በተሸከሙ በኢያሱ ሰይጣን አዋግዛለሁ። በእግዚአብሔር ኃይል በሳ ሳሙኤል ሰይጣን አዋግዛለሁ። ከሁሉም ወንድሞች በተመረጡ በምርጡ በዳዊት ሰይጣን አዋግዛለሁ። የእግዚአብሔር ቤት በሰራ አጋንት በገዛ ልጁ በሰለሞን አዋግዛለሁ። በኤልያስና በኢያሱ በህዝቅኤል በዘካርያስ በሰለስቱ ደቂቅ አናንያ፣ አዛሪያ፣ ሚሳኤል በዘካርያስ በዮሐንስ መጥምቅ ሰይጣን አዋግዛለሁ። በስላሴ አንድነትና ሶስትነት በቤተ ክርስቲያን በሰማያዊያን ጳጳሳት በተሾሙ ካህናት ዲያቆናት፣ አናጉንስጢስና መዘምራን የቅዱሳን ማህበር በሆነ በሁሉም ካህናት በሁሉ ቅዱሳን ማህበር ፍጹማን በሆኑ ሊቃን ጳጳሳት ማህበር ሰይጣን አዋግዛለሁ። ቁጥራቸው ብዙ በሆነ በሚካኤልና በገብርኤል በሱራፌልና በኪሩቤል በሩፋኤልና በሳውቅኤል ሰይጣን አወግዝሃለሁ። ስውር በሆነ በአማኑኤል በእሙናኤልና በአምናቴር በአብያቴር፣ በአቦል በመንፈስ ቅዱስ አወግዝሃለሁ። አንገቱን በሀብል በታነቀ በቅዱስ በርቶሎሜዎስ ሰይጣን አወግዝሃለሁ። ሐዋርያት በሰበሰባት በቅዱስ ቤተ ክርስቲያን ሰይጣን ሆይ አወግዝሃለሁ። በቅዱስ ስላሴ አንድ አምላክ በሚሆን በአቦል በመንፈስ ቅዱስም ሰይጣን አወግዝሃለሁ። ከእኔ ትወጣ ዘንድ ዳግመኛ እንዳትመለስ፣ ነብሴና ስጋዬን እንዳትዳስስ ሰይጣን አወግዝሃለሁ። ረዴት ወረዴትና በረከት በወላችን በክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን የጻፍብን ከቅዱሳን ረዴት በረከት ያሳትፈን ሰላም ቀን ያውለን በአሉን የበረከት በዓል ያድርግልን። አምላካችን ቅዱስ ተዋሂዶ ሃይማኖታችን አስፋልን ምመናንን በሃይማኖት አበርታልን። የሰላም አምላክ ሰላም ስጠን ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት

እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልቺ ኢየሱስ ክርስቶስ ከመይስራ አጣዊ ነተማ ይጸነብኪ ኦቶ ወካፌ ንስሐ ወሰራ ሀጢአት ኢየሱስ ክርስቶስ ስረ ሀጢአት የ ወሀጢአተ ኩሉ ሕዝብ ከማ ይሰራ ሀጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን